ገነት ቆሞስ አባ ቶማስ ወልደ ጎርጎሪዎስ የዚሁ ታላቅ ቤተ መቅደስ ዋና አስተዳዳሪ ክቡር አባታችን መጋቤ ጥበብ ቀሲስ ጌቱ ሞቲ፣ የምስራቅ ሸዋ ሀገረ ስብከት የግጹ ሊቀ ጳጳስ ልዩ ጸሐፊ፣ ክቡር መጋቤ ሃይማኖት ቀሲስ አለሙ በቀለ የገዳማትና ቅርስ ክፍል ኃላፊ ክቡር መምህራችን መጋቤ ሰናት ቀሲስ ስዩም የምስራቅ ሸዋ ሀገረ ስብከት የአስተዳደር ክፍል ኃላፊ ክቡር አባታችን መላከመዊ ቆሞስ አባ የማነ ብርሃን ተፈሪ በርዕሰ ከተማው የደብረ ሳሌም መጥምቀ መለኮት ቅዱስ ዮሐንስ ካቴድራል ዋና አስተዳዳሪ ክቡራን የቤተክርስቲያኒቱ የጽህፈት ቤት ሰራተኞች፣ የሰበካ ጉባኤ አባላት በዚሁ ታላቅ ስፍራ የተገኛችሁ ውድ የኦርቶዶክስ እምነት ተከታይ ልጆቻችን የቤተ ክርስቲያን ድምቀትና ባለቤት የሆናችሁ ምዕመናን ሁላችሁ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? ይሄን ጊዜ ሰጠን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለእናታችን ለቅድስት ኪዳነ ምህረት ወራዊ በዓልና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ የተወደዱ ዕለታት በቸርነት በሰላም በጤንነት አደረሰን አደረሳችሁ። ወይቤሎሙ ሰላም ለኩልክሙ የዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ሰላም ለሁላችሁ ይሁን አላቸው። ይህን ቃል በዮሐንስ ወንጌል ምዕራፍ ያ ቁጥር አስራ ዘጠኝ የምናገኘው አምላካዊ ቃል ይህን ቃል በጊዜው ለንጹሐን ሐዋርያቱ የተነገረ የእግዚአብሔር ቃል ይሄ ቃል ሲነገር በአይሁድ በጸሐፍት ፈሪሳውያን፣ በጊዜው በነበሩት ሹማምንት ከኢየሱስ ክርስቶስ ጎን መቆም ስለ ኢየሱስ ክርስቶስ መናገር በተጠላበት በማይፈለግበት የተገኘው ሁሉ ወደ መከራ በሚጣልበት ደጆች በተዘጉበት ሐዋርያት በፈሩበት ይልቁንም ውጪውን ለማየት ወደ ከተማ ለመውጣት ለመንቀሳቀስ ነፃነት ባልነበረበት ጊዜ የተነገረ የእግዚአብሔር ቃል ተናጋሪው መድኃኒታችን ኢየሱስ ክርስቶስ ነው። ይህን ቃል ለማስተዋል ይህን ቃል ለመረዳት በዚህ ወንጌል ምዕራፍ 20 ቁጥር አንድ ጀምሮ የተገለጡትን አምላካዊ ሐሳቦች ማስተዋል ያስፈልጋል። በጣም ባጭሩ ያለንበት ጊዜ እነኛ አምስቱ ስድስቱ ቀናት በቤተ ክርስቲያን ስያሜ ተሰጧቸው ልክ እንደ ዕለተ ትንሣኤ የምናከብራቸው ቀኖች እንደመሆናቸው መጠን ይሄንን ያገናዘበ ሀሳብ መለዋወጥ ያስፈልጋል። እንግዲህ ለተሰኞን ቤተ ክርስቲያን ማዕዶት ብላ ታስባለች። በዚህ ዕለት ስለ መሻገር ከእሳት ወደ መልካሙ ነገር፣ ከሲኦል ወደ ነፃነት፣ ወደ ገነት ለመሻገራችን አዳምና ልጆቹ በክርስቶስ ሞትና ትንሣኤ የመሻገራቸውን እውነት ትናገራለች። ማክሰኞም በትንሣኤው ይልቁንም ክርስቶስ በዝግ ቤት ሳለ ያልነበረና ያልተገኘ የክርስቶስን ትንሣኤ ለማመን የተጠራጠረ እግዚአብሔር ግን መጠራጠሩን በምልክትና በተአምራት ለዘላለም የሚጸና ትልቅ እምነት ያደለውን ቅዱስ ቶማስን በዚህ ቀን ሰይማ ታከብራለች። በዕለተ ረቡዕ ቅድስት ቤተ ክርስቲያናችን በተለይ በዚህ ዕለትና ሰዓት የምታስበው የምታከብረው ከማይዶት ከቶማስ በኋላ ያለ እጅግ የተወደደ ቀን ነው። በዛሬ ዕለትም አዳም ሐሙስ ብላ ቤተ ክርስቲያናችን ትዘክራለች፣ ታስተምራለች። በነገ ዕለትም ቅድስት ቤተ ክርስቲያን ብላ ትጠራለች። በዕለተ ቀዳሚት ሰንበትም ቅዱሳት አንስት ብላ ይህንን ጊዜ ሰይማ የክርስቶስን ትንሣኤ ትዘክራለች። ስለዚህ በእነኚህ የበረከት ቀኖች ሁላችን የሞትና የትንሣኤው ጉዳይ በሕይወታችን እንዲሰራ አምላካችን በቸርነቱ ይፍቀድልን። እንግዲህ ዮሐንስ ወንጌል ምዕራፍ ሃያ ቁጥር አንድ ጀምሮ ስትመለከቱ ወንጌሉ በቀጥታ እንደሚናገረው እንደሚያስተምረው ገና ጨለማ ሳለ መግደላዊት ማርያም ለክርስቶስ የሚገባውን ሽቶ ይዛ ለመቀባት ወደ መካነ መቃብሩ መጣች ይላል። ይልቁልም ዕለተ ሰንበት እሑድ ሰንበት እንዳይገባባት፣ እንዲሁ ደግሞ አይሁድ ጸሐፍት፣ ፈሪሳውያን ጭፍሮች በዛ ቦታ ላይ የሚታየውን ሁሉ የአስሩ የአንገላቱ መከራ ውስጥ ይከቱ ስለነበረ ገና ጭለማ ሳለ በሴት ልማድ ለመንቀሳቀስ ከባድ በሆነበት ጊዜ የክርስቶስ ፍቅር ፍርሃቷን አርቋላት ወደ መቃብር መጣች ይላል። ሰው ክርስቶስን በእግዚአብሔር ሲታመን ጭለማው አይታየውም መከራው አያስፈራውም ችግሩ አያስጨንቀውም። ከዚህ በላይ ከጭለማው የሚበረታ ብርሃን ያያል። ከችግሩ የሚበልጥ እግዚአብሔርን የተደገፈ ሰው በፍጹም አይፈራም። ጭረማ ጭለማ ሳለ ወደ መቃብር መጣች መጣ ችላል። በልቧ የምታስበው መግደላዊት ማርያምና ሴቶቹ በሌሊት ወደ መካነ መቃብሩ ሲመጡ የሚጨነቁበት አንድ ትልቅ ጉዳይ ነበረ። እርሱም ክርስቶስ በዛ በመቃብር ካኖሩት በኋላ ትልቅ ድንጋይ ብዙ ሰው እንኳን በአንድነት ማንቀሳቀስ የማይችለውን በመቃብሩ አፍ ላይ ገጥመውት ነበር፣ ይላል። ስለዚህ ሁሉም እየተነጋገሩ ድንጋዩን ከመቃብሩ አፍ ላይ ማን ያነሳልናል እያሉ ወደ መቃብሩ መጡ ይላል። የእግዚአብሔር ልጆች ወደ እግዚአብሔር ቤት ስትመጡ፣ ወደ እግዚአብሔር ቤት ስንመጣ የክርስቶስ አማናዊ ሥጋ፣ የክርስቶስ አማናዊ ደም ወደሚሰጥበት ለመቀበል በንስሐ ይልቁንም ከዮርዳኖስ አምሳል ከሁላችን በሚወጣው እውነተኛ የንስሐ ነባ የክርስቶስ ሥጋና ደም ለመቀበል ስታስቡ ሰይጣን ልክ እንደ ትልቁ ድንጋይ እንደተገጠመው የማይነሳ ሐሳብ በውስጣችን ያኖራል። እግዚአብሔር በቸርነቱ ይጣልልን። የሚከብድ ነገር የሚያሳስብ ነገር ንስሐ ለመግባት በሞትና በትንሣኤ የተገኘውን የሚያድነውን የክርስቶስ ሥጋና ደም ለመቀበል ይሄ የሰይጣን ፈተና ይበረታል። በእድሜ፣ በወጣትነት፣ በሥራ በተለያየ ሁኔታ አመካኝቶ ድንጋዩን በላችን ላይ ያኖራል። እግዚአብሔር ከዚህ ስራት በችርነቱ ይፍታል። የእግዚአብሔር ልጆች ሴቶቹ እያስቡ ነገር ግን አስበው ድንጋዩ አለና እንመለስ አላሉ። በአፉ ላይ ተገጥሟልና ማግኘት አንችልም ብለው ተስፋ አልቆረጡም። ስለዚህ በዚህ ምድር ላይ ተስፋ የማይስቆርጠን ነገር እንዳይሆን ወደ እግዚአብሔር የሚያቀርበን ወደ እርሱ የሚስበን እራሱ በቸርነቱ የፈጠረን የዘላለም አባት መድኃኔ ዓለምን ከተጠጋን ሁሉ በቸርነቱ ይሆናል። በማን ይሆናል አመስግኑት፣ ይህን ጌታ ቸርነት ያደለልን ሰላምን የሰጠልን። ስለዚህ እግዚአብሔር ልጆች እየተቸገሩ እያሰላሰሉ፣ ነገር ግን ጉዟቸውን አላቆሙም። ስንቶቻችን ይሆን ጉዟችንን ለጊዜው ያቆም ነው? ከፊት ለፊታችን ባለው ችግር፣ ከፊት ለፊታችን ባለው ውጣውርድ፣ ከፊት ለፊታችን ባለው ሀሳብ ከመራመድ የቆምን፣ ከአገልግሎት የዘገየ ከቁርባኑ የተከለከልን፣ ከስራ የተከለከልን፣ ከመለወጥ የተከለከልን ብዙዎች እንሆናለን። እግዚአብሔር በቸርነቱ ይህንን መከራ ያርቅልን። ስለዚህ ሴቶቹ ወደ መቃብር አፍ ጫፍ ሲደርሱ፣ ወደ ስብራው ሲቀርቡ ያሳሰባቸው ነገር አይደለም የተከሰተው። በተቃራኒው ነጫጭ ልብስ የለበሱ ቅዱሳን መላእክት ድንጋዩን ከመቃብሩ አፍ ላይ አንከባለው አንዱ በራስጌ አንዱ በግርጌ ክርስቶስ ባረፈበት ስጋው ባረፈበት ስፍራ ላይ ቆመው ታዩአቸው ይላል። ክብር ለመድኃኒዓለም ይሁን። ከፊት ለፊት ያለውን መከራ የሚያነሳ እኛ ያሳሰበንን ከችግራችን በላይ ሆኖ የሚያወጣ የሚያሳርፍ፣ የሁላችን አባት እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ አነሳላቸው ወደ መቃብሩ መመልከት ቻሉ። ቅዱሳን መላእክቱ ነጫጭ ልብስ ለብሰው ነበር። ከዚህ በኋላ መከራ የለም፣ ከዚህ በኋላ ጨለማ የለም፣ ከዚህ በኋላ የሚያስፈራ ነገር የለም። ብሩህ ጊዜ መጥቷል፣ ሰላማዊ ጊዜ መጥቷል። ሁሉም ነጭ ነው፣ ሁሉ ፀዓዳ ነው፣ ሁሉ የተመቸ ነው ሲሉ የክርስቶስን ትንሣኤ አስቀድመው በለበሱት ነጭ ልብስ በሚያሳዩት ነገር ቅዱሳን መላእክት ገለጡ። ይሄ ብቻ አይደለም፤ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ ብለው አወጁ። ልብ በሉ ክርስቲያኖች፣ ክርስቶስ በቤተልሔም በተወለደ ጊዜ እረኞች በዛ ሲጠብቁ የመጀመሪያውን የምሥራች ለእረኞች የነገሯቸው መላእክት ናቸው። ለእነማ ለእነማ የነገሯቸው እረኞች በዛ በቤተልሔም ከብርሃኑ የተነሳ በጎቻቸውን እየጠበቁ ላሉት ቅዱሳን መላእክት እነሆ በዳዊት ከተማ ንጉሥ ኢየሱስ ክርስቶስ ከዳዊት ዘር ተወልደዋል ብለው ሕፃን በጨርቅ ተጠቅልሎ አውራጣቱ ታስሮ በግርግም ተኝቶ ታገኛላችሁ የሚለውን እውነት ለመጀመሪያ ጊዜ ለመላእክቱ ለእረኞቹ የነገሩት እነማን ናቸው መላእክቱ አሁን ደግሞ ክርስቶስ የተሰጠውን ከአብ የተቀበለውን ከዚህ በኋላ ሁሉ ተሰጠኝ ብሎ ያረጋገጠውን ታላቁን ትንሣኤ መላእክት ለሴቶቹ ነገሯቸው ይላል። ለማን ነገሯቸው? በዚህ ያላችሁ ሴቶች ደስ ይበላችሁ። የትንሣኤው የመጀመሪያ ሰሚዎች ሴቶች ናቸው እና ይሄንን ለማወጭ ለማወጅ ትንሣኤውን ለማብሰር ለማዳረስ፣ ለማናገር ሁሉንም ይህን ነገር እንዲደርስ ለማድረግ ሴቶች ለዚህ የተሻሉ ናቸው ይላሉ ሊቃውንት። ይሄ ማለት ለክፉ ነገር፣ ለሐሜቱ፣ ላሉ ባልታው ማለት አይደለም። ትንሣኤውን የሚያውጅ ትንሣኤውን የሚናገር የክርስቶስን ትንሣኤ ማድረግ፣ የአዳምን ነፃ መውጣት፣ የሰው ልጆችን መፈታት የተናገሩ ሴቶች ናቸው። ይህንን ደግሞ በቸርነቱ የሰጠ መድኃኔዓለም ስለዚህ ከዚህ በኋላ ሴቶቹ ተመልሰው ትንሣኤውን ተናገሩ። ጴጥሮስና የወደው የነበረው ደቀ መዝሙር ወደዛ ወደ መቃብር ቀድመው ደረሱ እያለ ወንጌሉ ይመሰክራል። ከዚህ በኋላ መጀመሪያ የመጣው ሰው ወደ መቃብር አልገባም። ጴጥሮስ ከኋላው ተከትሎ ገባ። ሊቃውንት እንደሚናገሩት ከኤጲስቆጶሱ ቀድሞ ቄስ አይገባምና የሐዋርያት ርዕስ የተባለ ከፓትርያርክ ጀምሮ ያለውን ስልጣን በንፋት ባንብሮተ እድ ክርስቶስ ሲሰጣቸው ተቀዳሚው አንተ የሕያው የእግዚአብሔር ልጅ ነህ ብሎ ስጋዊ ደማዊ ሀሳብ አልገለጠልህም አንተ ብፁዕ ነህ ብለው ብሎ ክርስቶስ የመሰከረለት ቅዱስ ጴጥሮስ ወደ መቃብር ገባ። ነገር ግን ከጨርቁ ከመጠምጠሚያው ውጪ በዛ አላገኘም። ክርስቶስ ተነስተዋል። ክብርና ምስጋና ለአምላካችን ይሁን። ስለዚህ ይህን እውነት የምንናገርበት ታላቅ ዕለት ይሄ ከተፈጠረ በኋላ መግደላዊት ማርያም ገና በዛ በመቃብር ቆማ ነበረ። በዛም ኢየሱስ ክርስቶስ ከኋላዋ ቆሞ መላይክት ክርስቶስን ስላዩ ሲሰግዱ እሷም ዞር ብላ ስትመለከት ጥላው አርፎባት ስለነበረ ወደዛ ወደ ኋላ ስትዞር ቆሞ አየችው ይላል። ክርስቶስ እንደሆነ ገና አላወቀችም፣ አልተረዳችም። አንድም በውስጧ ያለው ፍርሃት ቅዱሳን መላእክ የሚያስፈሩ ስለሆኑ ለማየት የሚከብዱ ስለሆኑ ለማየት የማይቻል ከባድ ስለሆነ በዛ ማንነት ውስጥ ስለነበረች፣ በመቃብር ያለውም ጉዳይ የኢየሱስ ክርስቶስን ሥጋ ስላላገኘት ይሄ ሁሉ ተደምሮ ክርስቶስን ማየት ማወቅ አልቻለችው። የመቃብር ጠባቂ መስሏት ጠየቀችው ይላል አንተ ወስደው ከሆነ ሽቶ እንድቀባው ደግሞ አሳየኝ አለችው። እርሱም ማርያም ብሎ ጠራት። የዚያን ጊዜም እርሷ አወቀችው፣ ረቡኒ ብላ በዕብራይስጥ ቋንቋ ተናገረች፤ እርሱም መምህር ማለት ነው። ከዚህ በኋላ የመጨረሻ ስንብት መስሏት ይልቁንም ይሄንን የያዘችውን ሽቶ ያመጣችለትን ሥጋውን ቀብታው በአካሉ ላይ አፍስሳ የሚለያት ከዚህ በኋላ የሚያርግ እንደተናገረ የሰው ልጅ ተላልፎ ይሰጣል፣ ይሰቀላል፣ ይሞታል፣ በሦስተኛው ቀን ደግሞ ይነሳል ያለውን ታላቁን መልእክቱን፣ ትምህርቱን ሰምታ ስለነበረ እንደሚለያት ተሰምቷት ከዚህ በኋላ ሊለየኝ ነው አላገኘውም፣ ወደ ሰማይ ሊወጣ ነው ብላ አስባ ልትሰናበተው ተጠጋች ይላል። እርሱም ይልቁንም ገና አልጨረስኩም፣ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አርጋለሁ ብለሽ ለሐዋርያቱ ንገሪያችሁ፣ ከዛ በፊት ግን አትንኪ ብሎ ተናገራት ይላል። ከዚህ በኋላ አሁን የጠቀስነው የመጨረሻው ታሪክ ይመጣል። በዚህ ጊዜ ሳሉ ሐዋርያት በፍርሃት ሳሉ ሁሉም ተጨንቀው ክርስቶስ ከተያዘ ጀምሮ ተበትነው፣ ተለያይተው፣ ተነጣቅለው ከአንዱ ከዮሐንስ በስተቀር ከመስቀሉ አጠገብ የተገኘ አልነበረም። አይሁድ ባላቸው ጽናት በሕጋቸው የገረፉትን የማይሰቅሉ የሚሰቅሉትን የማይገርፉ በክርስቶስ ላይ ሁለቱን መከራ ያጸኑበት የገረፉትም የሰቀሉትን ጭካኔያቸውን አይተው ሐዋርያት በፍርሃት በዝግ ቤት ነበሩ ይላል። እግዚአብሔር ሁላችንን ከፍርሃት ያርቀን። ሰው ሲፈራ እጅግ ከባድ ነው። ሰፊው የነበረው ምድር ይጠባል፣ ብዙ ያመላልስ የነበረው ስፍራ ይጨንቃል። እግዚአብሔር ከፍርሃት በቸርነት ሁላችንንም ያድን። ብዙ ቦታ ላይ ፍርሃት አለ። ዓለም ላይ ፍርሃት አለ። ምድራችን ላይ ፍርሃት አለ። በዚህ ሰዓት በብዙ ፍርሃት የሚኖሩ በደቂቃና በሰከንድ ችርፍራፊ ምን ይፈጠራል ብለው የሚጨነቁ ደጃቸውን የዘጉ ቤታቸውን የለቀቁ የተሰደዱ ብዙ ወገኖች አሉ። እግዚአብሔር በቸርነት ለሁላቸውም ይድረስላቸው። እኛንም ከልዩ ልዩ ፍርሃት በቸርነቱ ያድነን። ክርስቶስ ፍርሃትን የሚያረቀው፣ ይልቁንም የተዘጋ ደጅ የማያስቆመው፣ የጨለመ ብርሃን የማይከለክለው፣ ሁሉን መሻገር የሚችል ተራራ የማይሰውረው፣ ሁሉን የሚያደርገው ንጉሥ የሁላችን አምላክ በቦታ ተወስኖ በዚህ ቦታ የማይባል እስከዚህ ተብሎ የማይነገርለት አምላክ በዝግ ቤት ገብቶ በመካከላቸው ቆመ። ክብርና ምስጋና ለአምላካችን ይሁን። በመካከላቸው ቆመ እንዲህ አላቸው፣ አትፍሩ፣ ሰላም ለእናንተ ይሁን አለ። ሰላም ለማን ይሁን? ለእናንተ ይሁን ብሎ እጆቹን ዘርግቶ አሳያቸው። ችንካሮቹን ተመለከቱ። ሚስማሩ ዘልቆ የገባበት ለሁላችን የቆሰለውን ለሁላችን የደማውን ለሁላችን መከራ የተቀበለውን ነፃ የሚያደርገውን ደመማተብ የሚያሰጠውን እጆቹን አይተን ረፍት የሚያድለውን ይሄንን እጆቹን አሳያቸው ይላል። ክብር ለስሙ ይሁን። እግዚአብሔር ለሁላችን ስለኛ መከራ የተቀበለለትን እጆቹን ይዘርጋል። በሱ እጅ ላይ ረፍት አለ። በሱ እጅ ላይ ሰላም አለ። በሱ እጅ ላይ ጤና አለ። በሱ እጅ ላይ የተጨነቁት ነፃ የሚወጡበት አዳምና ልጆቹ አይተው ከሲኦል ወደ ገነት የሚሄዱበት እጆች አሉት። ክብር ለስሙ ይሁን። ይሄ እጅ ያለው መድኃኒያለም ነው። በደንብ አመስግሉት። ከአመሰገናችሁ በደንብ አደረጋችሁ። ስለዚህ ቤተ ክርስቲያናችን እንደምታስተምረው እንደምትናገረው ዛሬ በተለይ የእናታችን የቅድስት ኪዳነ ምህረት ወራዊ የመታሰቢያ በዓል ቅድም እንዳልኳችሁ በዝግቤት የሚገባ እዚህ ቦታ አለ፣ እዚህ ቦታ የለም የማይባል ዓለምን በክብሩ ሞልቶ ሸፍኖ የሚኖረው ንጉስ በማህጸኗ የተሸከመችው ድንግል ማርያም ናት። ማነች? እስቲ መስክሩ፣ ማነች እሷ? አመስግኖ ሔዋን ያልቻላችሁም በቅዳሴ ላይ በተለይ ሁላችን ደስ ይበልሽ እያልን በምናመሰግንበት የስርዓተ ቅዳሴ አገልግሎት ላይ የባህሪያችን መመኪያ ደስ ይበልሽ እንለታለን። የማናችን መመኪያ የሰው ልጅ ባህሪ የሚስማማው ጉስቁልና ነው፣ ረሃብ ነው፣ ጥም ነው፣ ችግር ነው እንጂ በንጽህና በቅድስና መለኮትን የመሸከም ከስጋዋ ስጋ ከነፍሷ ነፍስ የመንሳት ጉዳይ ለእኛ ባህሪ አይስማማም። ለዚህ ባህሪ የተስማማች ለባህሪያችንም መመኪያ የሆነች በይዋን ምትክ ይልቁን የሚያዩን ሁሉ እናት የሆነች ማለች ነች። ስለዚህ ድንግል ማርያም በዛችን ክርስቶስ

ቃል ሕይወት ያሰማልን ጥቂት ነገር